ኤአይ ወይም ሰው ሰራሽ አስተውሎት ከጊዜ ወደ ጊዜ እየተስፋፋና የሚሰጣቸው አገልግሎቶችም ቢሆን በርካታ ዘርፎችን እየነካኩ ይገኛሉ። እነዚህ እየሰፉ የመጡ የሰው ሰራሽ አስተውሎት መተግበሪያዎች ላይ የምናገኛቸው መረጃዎች ግን ሙሉ ለሙሉ በሚባል ደረጃ በእንግሊዝኛና ሌሎች የውጭ ቋንቋዎች የተዘጋጁ ናቸው። ለዚህ ዋነኛው ምክንያት ደግሞ ኢትዮጵያን ጨምሮ የአፍሪካ አገራት ያሏቸው መረጃዎች በሚፈለገው ደረጃ ዲጂታላይዝ ባለመደረጋቸው እንደሆነ ተገልጿል። እንደ አገር በአማርኛ ቋንቋ በተሻለ መጠን በጽሁፍም ሆነ በሌሎች መንገዶች ዲጂታላይዝ የተደረጉ መረጃዎች ያሉ ሲሆን፣ በተቀረው የአገራችን ቋንቋዎች ግን የመረጃ እጥረት አለ ተብሏል። በዚህም የተነሳ ከዚህ ቀደም በውስን ደረጃ ይታይ የነበረው የመረጃ ቅኝ ግዛት አሁን ከሰው ሰራሽ አስተውሎት እያደገ መምጣት ጋር ተያይዞ በከፍተኛ ደረጃ እየጨመረ ነው ተብሏል። በዓለም አቀፍ ደረጃ እነ የአርቲፊሻል ኢንቴሊጀንስ ሞዴልስ ቋንቋ ሪፕሬዘንቴሽናቸው የቋንቋ ከቨሬጃቸውን ስናይ የአፍሪካ ቋንቋዎች ከ1 ፐርሰንት በታች ናቸው። 75 ፐርሰንት አሁን የምንጠቀማቸው የኤአይ ሞዴልስ ውስጥ የእንግሊዝኛ ቋንቋ ኮንቴንት ነው ያለው። ይሄ ራሱ የቻለ እንትን ይፈጥራል፣ ኢምባላንስ ይፈጥራል። ይሄ ኢምባላንስ ደግሞ ኢምፕሊኬሽኑ ብዙ ነው። ለምሳሌ እነኚህ ቴክኖሎጂዎች የእኛን ማንነት የእኛን ካልቸር የእኛን ታሪክ ላይረዱ ይችላሉ። ከነሱ ጋር ኢንተራክት ስናደርግ አለመረዳታቸው ደግሞ ወደፊት ይህንን የሚጠቀሙ ለምሳሌ ተማሪዎች፣ የሚቀጥለው ትውልድ ይህን ቴክኖሎጂ አዶፕት ቢያደርግ ብዙ የተዛቡ ነገሮች እየቀሰመ ይሄዳል ማለት ነው። ይሄንን ለማስቀረት መንቃት አለብን ቀድመን ማየት አለብን ነው አሁን ላይ የሰው ሰራሽ አስተውሎት እድገት በከፍተኛ ፍጥነት እየሄደ እንደሚገኝ ይታወቃል ለዚህም ደግሞ በዘርፉ ላይ ሰፊ ስራ መሰራት እንዳለበት ይጠበቃል ከቴክኖሎጂ ጋር እኩል ለመራመድ ደግሞ በጽሁፍም ሆነ በድምፅና በምስል ያሉ መረጃዎቻችንን ዲጂታላይዝ የማድረግ ትልቅ ንቅናቄና ዘመቻ እንደሚያስፈልግ ተገልጿል መውጫው አንድ ነገር ብቻ ነው ይሄ ኮሎኒያሊዝም ምን ፈጠረ የዴታ እጥረት ፈጠረ ለነኚህ ለኤአይ ሞዴሎች ማሰልጠኛ እጥረት ፈጠረ እጥረት ደግሞ የሚቀረፈው ሰፕላይ በማብዛት እሱ ኦቨርናይት አይሆንም ግን በመንግስትም እንደ ስትራቴጂክ ተይዞ ከሆነ ጥሩ ነው በግል ሴክተሩ በኢንተርናሽናል ኦርጋናይዜሽኖችም ትብብር ያሉንን በጽሁፍ በጽሁፍ ያልተቀመጡ ዲጂታይዝ ያልተደረጉ በቃልም ከትውልድ ትውልድ የሚተላለፉ ነገሮችን የዲጂታይዜሽን ዘመቻ ያስፈልገናል መድረስ የምንችለው ወይ በቅርብ መከተል የምንችለው ይሄንን ስናደርግ ብቻ ካላደረግን ጋፑ እንዳለ ነው የሚቆየው። ምክንያቱም ኮንቴንቱ በራሱ ጀነሬት አይደረግም። እኛ ነን ጀነሬት ማድረግ ያለው። የኢንፎርሜሽን መረብ ደህንነት አገልግሎትም ቢሆን የሰው ሰራሽ አስተውሎት መተግበሪያዎቹ ላይ የኢትዮጵያ መረጃዎች በስፋት የሚገኙበት መንገድ ላይ እየሰራ የሚገኝ ቢሆንም፣ በአንጻሩ ዲጂታላይዝ የሚደረጉት መረጃዎች የአገርን እንዲሁም የግለሰቦችን ደህንነት አደጋ ላይ በሚጥል መልኩ እንዳይሆን መደረግ ያለባቸው ጥንቃቄዎች ላይ እየሰራ እንደሚገኝ ተገልጿል። ዴታ ኮሎናይዜሽን ወይም ደግሞ በጣም ኤክሰንቱ ሲለጠጥ ወደ ዴታ ሶቨርኒቲ ይሄዳል። ዴታ ሶቨርኒቲ እንደ ማንኛውም ለቴሪቶሪ እንዳለው ወይም ሀገራዊ አይደንቲቲ ላይ እንደሚመጣ ሁሉ ያንተ ዴታ የሆነ ሰው ውጭ ላይ አገኘው ማለት አስበው። አሁን ናሽናል አይዲ ልንጠቀም ነው። ያንተ አይደንቲቲ በአንድ አይዲ ማንነት፣ ሁሉ ነገር እዛ ውስጥ ሊገባብ ነው ማለት ነው። ያ ከመድረሱ በፊት በተቻለ ወይ ዳታችንን ላለማስወጣት እንታገላለን። ያ ማለት ትልልቅ ሞዴሎቹን እነዚህ የላርጅ ላንጉጅ ሞዴሎች የሚባሉትን እንጠቀማቸዋለን። ከኋላ ደግሞ ሌሎች ቴክኒኮች አሉ። ኤ አይን ዴታ ሶቨሬኒቲን ወይም ደግሞ የዴታ ኮሎናይዜሽን ያመጣል ብለን ከሩቅ እንትን ከምንለው ግን እንዴት ተከላክለን፣ ምክንያቱም ኢንሳ ላይ መከላከልም አንድ ስልት ነው ማጥቃትም ሌላ ስልት ስለሆነ ማለት ነው። ሁለቱንም ይዘን እየተንቀሳቀስን ያለ ነው። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከኢንፎርሜሽን መረብ ደህንነት አስተዳደርና አዲስ አበባ ዩኒቨርሲቲ ጋር በመሆን ቋንቋ ባህልና ቴክኖሎጂ ላይ ያተኮረ የቋንቋና ባህል ጉባኤ በዛሬው ዕለት የተካሄደ ሲሆን በጉባኤው ላይም የሰው ሰራሽ አስተውሎትና ሌሎች የቴክኖሎጂ ውጤቶች በቋንቋዎቻችን ላይ ያላቸው አዎንታዊና አሉታዊ ተጽዕኖ ላይ ያተኮሩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል።